ሰላም ጤና ይስጥልኝ። ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ! እኔ አለው እግዚአብሔር ይመስገን ደናነኝ! ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ሳይንስ የሚደግፋቸው የሮዝሜሪ አስር ኃይለኛ የጤና ጥቅሞችን በዚህ ቪዲዮ ላይ በስፋት የምነግራችሁ ይሆናል ማለት ነው።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 ካርኖሶልን ይይዛል። እነዚህን አንቲ ኦክሲዳንቶችን በስፋት ይዛል። የተለያዩ ቫይታሚኖችን እንደ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ቢን እንደ ቫይታሚን ቢ6 እና ፎሌትን ይይዛል። የተለያዩ ማዕድናትን እንደ ካልሲየም፣ ማግኒዚየም፣ ፖታሲየም እና ብረት ወይም ደግሞ አይረንንም ይይዛል። ፋይቶ ኒውትረንቶችን እንደ ፍላቮኖይዝ፣ ተርፔንስ እንዲሁም ደግሞ ሲኒኦል እና ካምፎር እናም አልፋ ፔኒን የሚባሉ ፋይቶ ኒውትሪንቶችን ይይዛል። ሮዝመሪ በፋይበርም የበለጸገ የምግብ መፈጨትንም የሚደግፍ የፋይበር ይዘትም አለው ማለት ነው። እንዲሁም ደግሞ አስፈላጊ ኦይሎችን ወይም ደግሞ ኢሰንሻል ኦይሎችንም ይይዛል። ኃይለኛ አንቲ ኢንፍላማቶሪ እና ጸረ ጀርም ውህዶቹ ናቸው ማለት ነው። ስለዚህ ሮዝመሪ በርካታ የሆነ ንጥረ ነገሮችን ይይዛል። እነዚህ ደግሞ ለጤናችን ትልቅ ጠቀሜታን ይሰጡናል። ታዲያ አስር አስደናቂ እናም ኃይለኛ የሮዝመሪ የጤና ጥቅሞችን ደግሞ ልንገራችሁ። አንደኛ ትውስታን፣ ትኩረትን እናም የአእምሮ አፈጻጸምን ያሳድጋል። ሮዝመሪ የአንጎል ሴሎችን ከኦክሲዲቲቭ ስትረስ የሚከላከሉ ሁለት ውህዶችን ካርኖሲክ አሲድ እናም ሮዝማሪኒክ አሲድን ይዟል። እነዚህ አንቲኦክሲዳንቶች ወደ አእምሮ የሚሄደውን የደም ፍሰትን በመጨመር ትኩረትን፣ ንቃትንና የአእምሮ ግልጽነትንም ያሻሽላሉ። ጥናቶችም እንደሚያሳዩት የሮዝመሪ አስፈላጊ ዘይት ወይም ደግሞ ኢሰንሻል ኦይሉን ማሽተት ብቻ የማስታወስ ችሎታን እናም የእውቀት ወይም ደግሞ የኮግኒቲቭ አፈጻጸምን ከፍ ሊያደርግ ይችላል። ሁለተኛ አእምሮን ከእርጅና እናም ከነርቭ መበላሸት በሽታዎች ይከላከላል። በሮዝሜሪ ውስጥ የሚገኙት ኃይለኛ አንቲኦክሲዳንቶች ለአእምሮ እርጅና አስተዋጽኦ የሚያደርገውን የፍሪ ራዲካል ጉዳትን ይዋጋሉ። ካርኖሲክ አሲድ ኒውሮኖችን ከመበላሸት የሚከላከል የአንጎል መከላከያ መንገድን ያንቀሳቀሳል። ይህ የአልዛይመርስ እናም የመርሳት በሽታ የረጅም ጊዜ ስጋቶችን ለመቀነስም ሊረዳ ይችላል። ሶስተኛ፣ በመላው ሰውነት ውስጥ ያለውን ኢንፍላሜሽን ወይም ደግሞ ብግነትንም ይቀንሳል። ሮዝሜሪ በሮዝማሪኒክ አሲድና በካርኖሶል ምክንያት ጠንካራ አንቲኢንፍላማቶሪ ባህሪ ያለው። እነዚህ ውህዶች የኢንፍላሜሽን ምልክቶችን ለመቀነስ ይረዳሉ። ይህም ሮዝሜሪ ለቋሚ ብግነት፣ ለመገጣጠሚያ ህመም፣ ለአርትራይተስ እና ለራሰር በሽታዎች ወይም ደግሞ ለአውቶ ኢሚዩን ፍሌራፕ ጠቃሚ ያደርገዋል አራተኛ የምግብ መፈጨትን ይደግፋል እናም የሆድ መነፋትንም ይቀንሳል በጥንት ጊዜም ሮዝመሪ የምግብ አለመፈጨት ጋዝና የሆድ መነፋት ስሜትን ለማስታገስ ያገለግል ነበር የስብ ስብራትን የሚረዳ እናም ለስላሳ የምግብ መፈጨትን የሚደግፍ የሀሞት ምርትን ያነቃቃል ከምግብ በኋላ የሮዝመሪ ሻይን መጠጣት ጨጓራን ለማረጋጋት፣ ቁርጠትን ለመቀነስና የተሻለ ንጥረ ነገር መምጠጥን ለማበረታታትም ይረዳል። አምስተኛ የጸጉር እድገትን ያሻሽላል እናም የጸጉር ስርንም ያጠናክራል። የሮዝመሪ ዘይቱ የራስ ቅል ያለውን የደም ዝውውርን ያሻሽላል እናም ለጸጉር መርገፍ የኦክሲጅን አቅርቦትን ይጨምራል። ይህ አዲስ የጸጉር እድገትን ያነቃቃል የጸጉር መሳሳትን ይቀንሳል እና የጸጉር ስርንም ያጠናክራል። እንዲሁም የፎሮፎር እናም የራስ ቅል ማሳከክንም ለመቀነስ የሚረዱ ጸረ ጀርም ባህሪያትም አሉት። ብዙ ጥናቶችም እንደሚያሳዩት የሮዝመሪ ዘይት ከሚኖክሲዲል ቱ ፐርሰንት ጋር በተመሳሳይ መልኩ ይሰራል፣ ነገር ግን አነስተኛ የሆነ የጎንዮሽ ጉዳቶች ያሉት ነው። ስድስተኛ በሽታ የመከላከል አቅምንም ይደግፋል እናም ኢንፌክሽኖችንም ይዋጋል። ሮዝሜሪ በተፈጥሮ ጸረ ባክቴሪያ፣ ጸረ ፈንገስና ጸረ ቫይረስ ነው። የእሱ አስፈላጊ ዘይቶች ሲኒኦል፣ ካምፎር እናም አልፋፔኒን ሰውነት ጎጂ የሆኑ ረቂቅ ታዋሲያንን እንዲዋጋ ይረዳሉ። የሮዝሜሪ ሻይን መጠጣት ወይም ደግሞ የሮዝሜሪ እንፋሎት ትንፋሽን መጠቀም በጉንፋን ወይም ደግሞ በፍሉ ወራት የበሽታ መከላከያ አቅምን ይደግፋል። ሰባተኛ የደም ስኳር መጠንን ለመቀነስ ይረዳል እናም ጤናማ የሆነ ሜታቦሊዝምንም ይደግፋል። በሮዝሜሪ ውስጥ የሚገኙት ውህዶች የኢንሱሊን ሴንሲቲቪቲን ያሻሽላሉ እናም ሰውነታችን ግሉኮስን በብቃት እንዲጠቀምም ይረዳሉ። ይህ ከምግብ በኋላ የደም ስኳር መጨመርን ለመቀነስና ጤናማ ሜታቦሊዝምንም ለመደገፍ ይረዳል በተለይ ቅድመ ስኳር ወይም ደግሞ የሜታቦሊክ ሲንድረም ላለባቸው ሰዎች ጠቃሚ ነው። ስምንተኛ ጉበትን ከጉዳት ይከላከላል እናም መርዞችንም ለማስወገድ ይረዳል። ሮዝሜሪ የጉበት ሴሎችን ከመርዛማ ንጥረ ነገሮችና ከኦክሲዲቲቭ ጉዳትም ይከላከላል። ካርኖሲክ አሲድ ጉበት ቆሻሻን በብቃት እንዲሰራ እናም እንዲያስወግድም ይረዳል። የሮዝሜሪ ሻይን አዘውትሮ መጠቀም ወይም ደግሞ ሮዝሜሪን በምግብ ማብሰል መጠቀም የጉበት ተግባርን ሊደግፍ እናም የመርዛማ ማስወገጃ መንገዶችንም ሊያሻሽል ይችላል። ዘጠነኛ ስሜትን ያሻሽላል እናም ጭንቀትንም ይቀንሳል። የሮዝሜሪ ሽታ በነርቭ ስርዓት ላይ የሚያረጋጋ እናም ጉልበትን የሚሰጥ ውጤት አለው። የአሮማ ቴራፒ ጥናትም እንደሚያሳየው የሮዝመሪ አስፈላጊ ዘይትን ወደ ውስጥ መተንፈስ የኮርቲሶልን መጠን ዝቅ ያደርጋል ጭንቀትንም ይቀንሳልና ስሜትንም ያሻሽላል። ይህም ሮዝሜሪ በአእምሮ ድካም፣ በጭንቀት ወይም ደግሞ በስሜታዊ ድካም ወቅት ጠቃሚ ያደርገዋል። አስረኛ እንደ ኃይለኛ ተፈጥሯዊ አንቲ ኦክሲዳንት ሆኖ የሚሰራል። ሮዝሜሪ ሰውነታችንን ከሴል ጉዳት የሚከላከሉ አንቲ ኦክሲዳንት በውስጡ በጣም በከፍተኛ ይዘት አሉ። እነዚህ አንቲኦክሲዳንቶች ኦክሲዳንቶች ስር የሰደዱ በሽታዎች የመጋለጥ እድልን ለመቀነስ ጤናማ እርጅናን ለመደገፍ ዲኤንኤን ከጉዳት ለመጠበቅና አጠቃላይ ጤናንም ለማጠናከር ይረዳሉ። ስለዚህ ሮዝሜሪ እነዚህን ድንቅ ጥቅሞችን ይሰጠናል ማለት ነው። ታዲያ ሮዝሜሪን ለመጠቀም ምርጥ የሆኑ መንገዶች፣ የሮዝሜሪ ሻይን በቀን ከአንድ እስከ ሁለት ስኒ መጠጣት ትችላላችሁ። ሮዝሜሪን በማብሰያ ውስጥ ትኩስ የሆነ ሮዝሜሪን ስጋ አትክልትና ሾርባን ስታበስሉ መጠቀም ትችላላችሁ። ለፀጉር የሚሆን የሮዝሜሪ ውሃን አዘጋጅታችሁ መጠቀም ትችላላችሁ። የሮዝሜሪ አስፈላጊ ዘይትን ወይም ደግሞ ኢሰንሻል ኦይልን ከሌሎች ኦይሎች ጋር አደባልቃችሁ በፀጉራችሁ ላይ መጠቀም ትችላላችሁ። ለጉንፋን የሚሆን የሮዝሜሪ የእንፋሎት ትንፋሽን መጠቀም ትችላላችሁ። በእንፋሎቱ መተንፈስ ማለት ነው። ሮዝሜሪን በምግብ ማሟያዎችም መውሰድ ትችላላችሁ። በህክምና መመሪያ ብቻ ማለት ነው። ታዲያ ሮዝሜሪን ለመጠቀም ምርጥ ጤናማ መንገዶችና አስተማማኝ ዕለታዊ ገደብን ደግሞ በዝርዝር ልንገራችሁ። አንደኛና በጣም ሁላችንም የምናዘወትረው የሮዝሜሪ ሻይን መጠቀም ነው። በጣም ተወዳጅና ቀላሉ መንገድ ነው። አንድ የሻይ ማንኪያ የደረቀ ወይም ደግሞ አንድ የሾርባ ማንኪያ ትኩስ ሮዝሜሪን በሙቅ ውሃ ውስጥ ጨምሩ። ከአምስት እስከ አስር ደቂቃዎች አፍሉትናም ጠጡት። ጥቅሞቹም የምግብ መፈጨትን፣ ለአንጎል ጤና እናም ለበሽታ መከላከያ፣ እናም ኢንፍላሜሽንን ለመቀነስም ይረዳል። ሁለተኛ ለጸጉራችሁ እድገት የሮዝሜሪ ውሃን መጠቀም ነው። አንድ እፍኝ ሮዝሜሪን ከሁለት እስከ ሶስት ኩባያ ውሃ ውስጥ ከአስር እስከ አስራ አምስት ደቂቃዎች በደንብ አፍሉት። ከዛም አቀዝቅዞ አጣሩትናም በሳምንት ከሁለት እስከ ሶስት ጊዜ እንደ ጸጉር ማጠቢያ መጠቀም ትችላላችሁ። ጥቅሞቹም የጸጉር መርገፍን ይቀንሳል፣ የጸጉር እድገትን ያሻሽላል፣ ፎሮፎርንም ያክማል። ሶስተኛ የሮዝሜሪ ዘይት ወይም ደግሞ ኢሰንሻል ኦይል ነው። ከሌሎች ዘይቶች ጋር ተደባልቆ ማለት ነው። ከሶስት እስከ አምስት ጠብታ የሮዝሜሪ አስፈላጊ ዘይትን ወይም ደግሞ ኢሰንሻል ኦይልን ከሁለት የሾርባ ማንኪያ ተሸካሚ ዘይት ከኮኮናት፣ ከወይራ ዘይት ወይም ደግሞ ከጆጆባ ዘይት ጋር ከአንዱ ጋር አዋህዱት። ከዛም የራስ ቅልን ለአስር ደቂቃዎች ማሸት ነው። ለሰላሳ ደቂቃዎች ተውት፣ ከዚያም መታጠብ ነው። ጥቅሞቹም የፀጉር እድገትንናም የራስ ቅል ዝውውርንም ያበረታታል። የሮዝሜሪ ኢሰንሻል ኦይልን ወይም ደግሞ ዘይቱን በፍጹም በአፍ መውሰድ የለባችሁም። አራተኛ ትኩስ ወይም ደግሞ የደረቀ ሮዝሜሪን በምግብ ማብሰል ውስጥ መጠቀም ትችላላችሁ። በስጋ፣ በዶሮ፣ በአሳ፣ በተጠበሱ አትክልቶች፣ በሾርባዎችና በሶሶች ላይ ጨምሩት። ጥቅሞቹም አንቲኦክሲዳንቶችን ጣዕሙንም ይጨምራል። የምግብ መፈጨትንም ያሻሽላል። አምስተኛ የሮዝሜሪ የእንፋሎት ትንፋሽ ነው። ከሁለት እስከ ሶስት ቅርንጫፎች ወይም ደግሞ ሶስት ጠብታ የሮዝሜሪ አስፈላጊ ዘይትን በሙቅ ውሃ ውስጥ ጨምሩት። ከዛም እንፋሎቱን ለአምስት ደቂቃ መተንፈስ ወይም ደግሞ መታጠን ነው። ጥቅሞቹም የንፍጥ መጨናነቅን ያስታግሳል፣ ትኩረትንም ያሻሽላል፣ ስሜትንም ያበረታታል። ስለዚህ ሮዝሜሪን በነዚህ መልኩ ለተለያዩ አላማዎች መጠቀም ትችላላችሁ። ታዲያ የሮዝመሪ ዕለታዊ አስተማማኝ ገደብ የምንለው ትኩስ የሮዝሜሪ ቅጠሎችን የምትጠቀሙ ከሆነ በቀን ከአንድ እስከ ሁለት የሻይ ማንኪያ ከተጠቀማችሁ በቂ ነው ወይም በማብሰያ ውስጥ ደግሞ አንድ የሾርባ ማንኪያ ትኩስ ቅርንጫፎቹን መጠቀም ትችላላችሁ። የደረቀ ሮዝመሪን የምትጠቀሙ ከሆነ በቀን ከግማሽ እስከ አንድ የሻይ ማንኪያ ከተጠቀማችሁ በቂ ነው። የሮዝመሪ ሻይን የምትጠቀሙ ከሆነ በቀን ከአንድ እስከ ሁለት ስኒ ከጠጣችሁ በቂ ነው። እያንዳንዱ ስኒ በግምት አንድ የሻይ ማንኪያ የደረቀ ወይም ደግሞ አንድ የሾርባ ማንኪያ ትኩስ የሮዝመሪ ቅጠል ያለው መሆን አለበት። የሮዝሜሪ አስፈላጊ ዘይትን ወይም ደግሞ ኢሰንሻል ኦይልን የምትጠቀሙ ከሆነ ለውጪ ጥቅም ብቻ፣ በፍጹም በአፍ አይወሰድም። ለፀጉራችሁ ከሌሎች ዘይቶች ጋር ቀላቅላችሁ መጠቀም ትችላላችሁ። ቢበዛ ከሶስት እስከ አምስት ጠብታ በተሸካሚ ዘይት ደባልቃችሁ፣ ማለትም ከጆጆባ ሊሆን ይችላል፣ ከኮኮናት ሊሆን ይችላል፣ ከወይራ ዘይት ጋር ሊሆን ይችላል፤ ቀላቅላችሁ ለፀጉራችሁ ለማሸት መጠቀም ትችላላችሁ። አስፈላጊ ዘይትን ወይም ደግሞ የሮዝሜሪ ኢሰንሻል ኦይልን በውስጥ በኩል አትጠጡ፣ ወይም ደግሞ አትውሰዱ። በአፍ አይወሰድም፣ ለውጭ አገልግሎት ለፀጉራችሁ ብቻ መጠቀም ትችላላችሁ ማለት ነው። የሮዝመሪ ማሟያዎችን ወይም ደግሞ ሰፕሊመንቶችን ደግሞ በመለያው ላይ ያለውን መመሪያ ተከተሉ። መደበኛ አስተማማኝ ገደብ የሚባለው ከ200 እስከ 500 ሚሊግራም ነው። እሱም በሕክምና ትእዛዝ ብቻ ከሆነ ማለት ነው። ከሕክምና ትእዛዝ ውጪ በፍጹም ሮዝመሪን በሰፕልመንት መልኩ መውሰድ የለባችሁም። ታዲያ ከመጠን በላይ ሮዝሜሪን ደግሞ ማስወገድ ያለባቸው ሰዎችም አሉ። እነዚህም እርጉዝ ሴቶች፣ ብዙ መጠን አስተማማኝ ላይሆን ይችላል። እንዲሁም የሚጥል በሽታ ያለባቸው ሰዎች መጠቀም የለባቸውም። የደም መፍሰስ ችግር ያለባቸው ወይም ደግሞ ደም ማቅጠኛ የሚወስዱ ሰዎችም ከልክ በላይ መጠቀም የለባቸውም። ትላልቅ መጠኖች ደም መርጋትን ሊጎዳ ስለሚችል፣ ከፍተኛ የደም ግፊት ያለባቸው ሰዎችም አብዝተው መጠቀም የለባቸውም። በጣም ከፍተኛ መጠን ከሆነ ሊያነቃቃ ስለሚችል የደም ግፊትንም ሊቀንሰው ይችላል ማለት ነው። እንዲሁም ደግሞ ከፍተኛ የደም ግፊት ያለባቸው ሰዎች አብዝተው መጠቀም የለባቸውም፣ ከፍተኛ መጠን ሊያነቃቃ ስለሚችል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደ ተማራችሁበት ተስፋ አደርጋለሁን የሮዝሜሪ ቅጠልን ፈዋሽ የሆነ የጤና ጥቅሞቹን እናም አጠቃቀሙን በደንብ ነግሬያቸዋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎችን ደርስ፣ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያዘ ጥያቄ ካላችሁም፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።